ከዋሊ አማራ ልጅ ያው እንደገና እንግዲህ ያው ይሄ የእኔ ብቻ አይደለም፣ የአማራ ክልል የህዝባችን ባህልና ወግ ነው። ከዚህ በፊትም ብዙዎቻችሁ የተደራችሁ የተኳላችሁበት ባገር ውስጥ ወደ እናንተ የመጣ ነው። ወቅታዊ ወቅታዊ ሁኔታው ስላልፈቀደልን ነው እንጂ ለሰው ስንተርፍ ቆይተናል። አሁን ደግሞ እየሰራን አይደለም እየሰራን ባለመሆኑ ደግሞ የአማራ ባህልና ወግ የሆነውን ብር አምባር ከዚህ በፊት የጎደሉ ነገሮችን ሞልቼ እንደገና ሰረው ዘንድ የብዙ ሰዎች ጥያቄ ነበረ እና ስጠይቁኝ የነበራቸው ሰዎች ይኸው በአዲስ መልክ ሰርቸዋለሁ በሚያምር ሁኔታ ኦዲዮ ሰርቸዋለሁ ቪዲዮውን የቀረ እና እንዲያው ቅንጭብ አድርጌም ላሰማችሁ ፈቃደኛ ነኝ እና አግዙኝ ነው የምለው የእኛ የራሳችሁን ባህል ነው የምታግዙት ባህልና ወጋችን ነው። በተለይ የሴቶች የልጃገረድ እህቶቻችን ወግና ማድረግ ማንነት ነው እና እገዛችሁ ኃይሌን ትናንት ከትናንት በፊት ብዙ ነገር ሰብሰናል። ዛሬ ደግሞ ጊዜው ስላልተመቸን ነው ወደ እናንተ የመጣ ነው እና እገዛችሁ እንሻለሁ። ብርአምባርን በአማረና በተዋበ ሁኔታ ይህን የማቀርበው እኔ ለምበላበት ለምጠጣበት አይደለም እየጠየኳችሁ ያለው ብር አምባርን እንዲያው እስኪ ትንሽ ቅንጭብ አድርጌ ላሰማችሁ። በአዲስ የሰራሁትን ከዚህ በፊት ያለውን ታውቁታላችሁ። እስኪ ላሰማቸው መውጣዬ ፈቃድ ከሆነ ነው ወንድሜ።

በጣም እናመሰግናለን። በደንብ በደንብ ተሰርቷል። ማስተሩ እንግሊዝ ሲስተካከል ደግሞ በጣም ያምራል ማለት ነው። የአማራ ልጆች በእውነት ይሄ የታላቁ አማራ፣ እኔ አማራን ምዘልፈው ጠልቻው እንዳይመስላችሁ በቃ ወደ እኛ ወደ ፈልግንበት አቅጣጫ በአንዴ ስላልመጣ ነው እንጂ የአማራ ሕዝብ የሚሰደብ ሕዝብ አለ ባይዞ በጣም የተከበረና ታላቅ ሕዝብ ነው። ታላቁ አማራ ነው ስሙ ራሱ ይባላል። እኛ በልጆቹ ስንዘልፈው የምትቀየሙ ሰዎች እንዳሉላችሁ ይገባኛል። ግን ምንም ምን እናድርገው፣ ኢትዮጵያዊነት ውስጥ ተቀምጦ እየተገደለ ማይነቃ እየተገደለ ጠላቶቹ የሚከተል ስለሆነ አንዳንዴ ረጅም ዓመት ስለታገል እንሰድበዋለን። ስለዚህ ስንሰድባችሁ የጠላናችሁ አይደለም በፍጹም ተነስታችሁ በእኛ ልክ እንድትነሱና እንድትታገሉ ብቻ እንጂ፣ አማራ የተከበረ ህዝብ ነው። በባህሉ ነው የሚቀኑበት፣ በአማራነቱ ነው፣ ባህሉ፣ ጀግንነቱ ሀገር ሰሪነቱ ጥበበኛነቱ ጠላቶች ይቀኑበታል እና ይሄ ደግሞ በጣም የሚገርም ነው። ሰርግ ላይ ከዚህ በፊት ያላገባንበት ሰዎች የለም፣ ሁላችን ከፍተን ተጫውተንበት፣ እኔ ራሱ ሰርግ ላይ ከፍቸዋል። ስለዚህ በጣም የሚገርም ነው። እንደገና ሁል ብዙ ሰው ጥያቄ አቅርቦለታል። ይህን ግን ምስኪን ወንድማችን በዚህ ሰዓት ግን መረዳት አለብን፣ መረዳት አለብን፣ የኢኮኖሚ ችግር ገጥሟቸዋል በተለይ አርቲስቶች በቃ እየሰሩ አይደለም። እንኳን አርቲስቶች መምህሩ የለም። ሾክ እኳ ብሎ ነው የሚበላው። ሲቲይ ዛሬ ገበሬ ቤተሰቦች ጋር፣ ምንም የሌላቸው ቤተሰቦች ጋር ተወጡ። ይሄ ደግሞ የራሳችን የአማራዎች ጥፋት ነው፣ የፋኖ ችግር ነው። ፋኖ ታጠቀ እንጂ ፖለቲካ ወይም ደግሞ ሪዮት አለም አልታጠቀም ነበር። ለዚያ ነው ያላሸነፈው። ግን አማራ ያሸንፋል፣ አትጠራጠሩ። አማራ በተኛበት እንደምናድነው አልጠራጠረም። ስራችን እየሰራን ነው። እናንተ የማታዩት ነገር እየሰራን ነው። ምንም አታዩትም። ስራ እየሰራን አለመሆኑን በቃ እንደዚህ ነው። ሰው አይገነዘው። እኛ ምን ሰራውን ምንም አትገነዘቡት። ስናሸንፍ ግን ታያለች።